እንዲገቡበት ያዘጋጀው ዋነኛ ወጥመድ የሽርክ ወጥመድ ነው። ስለዚህ በየትኛውም አጋጣሚ ነቢያት ወደዚህ ምድር ሲላኩ በዋነኝነት አደራ የሚሉት ከአላህ ውጭ ሌላ እንዳታመልኩ ነው። ግን ብዙ ሰዎች ይሄ ከአላህ ውጭ ሌላ እንዳታመልኩ የሚባለው አባባል የሆነ ሩቅ መልእክት ያለው ሆኖ ይሰማቸዋል። ማለት ከአላህ ውጭ ሌላን አምላክ አምላክ ብላችሁ ፊትለፊታችሁ በጣዖት ቀርጻችሁ ለእሷ ትስገዱ ማለት ሊመስላቸው ይችላል። ሌሎች ደግሞ ከአላህ ሌላን ፈጣሪ ፈጣሪ ብላችሁ አታስቡ፣ ሌላ ፈጣሪ አለ ብላችሁ አታስቡ ማለት ሊመስላቸው ይችላል። ማንንም እንደፈለገ የተለያዩ የአምልኮ ዘርፎችን እየሰጠ ቢያመልክ ፈጣሪ እስካላልኩት፣ ጌታ እስካላልኩት ድረስ በዋነኝነት የፈጠረኝ አላህ ነው እስካልኩኝ ድረስ ሽርክ ፈጸምኩ ብሎ ላያስብ ይችላል። እነኚህ ሁሉ ሸይጣን ለሰዎች የዘረጋቸው የተንኮል መረቦች ናቸው። ይህ ከአላህ ውጭ ሌሎች መመለክ የለባቸውም የሚለው ርዕስ የኢስላም መገለጫ ነው። ከኢስላም ጋር አብሮ የኖረ የታሪኩ ዋና መዞሪያ ዛቢያ ነው። የነቢያት ጥሪም ዋነኛ ርዕስ ነው። ስለዚህ በዚህ ርዕስ ላይ ምንም አይነት ውዝግብ ሊኖር አይችልም ማለት ነው። ተግባባ። ከአላህ ውጭ ሌሎችን ማምለክ ይቻላል አይቻልም የሚል ርዕስ በሙስሊሞች መካከል የውዝግብ ርዕስ ተደርጎ በፍጹም ሊታሰብ አይችልም። ለምሳሌ አንድ ሰው መልካም የአላህ ባሮችን ከሞቱም በኋላ ቢሆን ወይም እነሱ በማይሰሙበት አጋጣሚም ቢሆን ችግር ሲደርስብኝ ድረሱልኝ ብዬ በለምናቸው ወይም አላህ ብቻ መስጠት የሚችሏቸውን ነገሮችን ስጡኝ ብዬ ልክ ልጅ ስጡኝ ብሎ እንደመለመን፣ አሊያም ደግሞ ከማንኛውም ችግር ሁልጊዜ ጠብቁኝ፣ ወይም ሀብታም አድርጉኝ፣ እድሜን አርዝሙልኝ ብሎ እንደ መጠየቅ ያለን ነገር በፍጹም የውዝግብ ርዕስ አድርገን ልንቆጥረው አንችልም ማለት ነው። የውዝግብ ርዕስ ሆኖ መቆጠር አይቻልም ከማለታችን ባሻገርም በዚህ ርዕስ ላይ አንድም ሙስሊም ጥርጣሬ ሊገባ አይገባም። በተለያዩ አጋጣሚዎች የተለያዩ ጥመትን የሚያሰራጩ አንጃዎች ሁልጊዜ ሰዎችን ወደነ አቡጃህልና ወደነ አቡላሃብ እምነት ለመጥራት ጥረት ያደርጋሉ። ግን ብዙዎች ይህንን አይገነዘቡም። ለምን ሲባል፣ እነዚህ አምልኮን ምናልባት አምልኮ ብለው ባይሰይሙትም ለአንዳንድ ለአላህ ባሪያዎች ጻድቃን ለሆኑ ለእሱ ታዛዦች ማዋል ይቻላል ነው ያሉት እና አቡጀህል ግን ያመልኩ የነበረው ጣዖታትን ነው ዲሉን ነው እውነት ድንጋይን ማምለክና መላይካዎችን ማምለክ አላህ ዘንድ ልዩነት አለው አንደኛው ሽርክ አንደኛው ደግሞ ችግር የሌለው ወደ አላህ መቃረቢያ ተግባር ተደርገው ሊታሰብ ይችላል በፍጹም አይችልም እንዲያው በዚህ ምድር ላይ ሽርክ የተጀመረበት ዋነኛ በር ይህ ነው ለሚታወቀው የኑሕ ህዝቦች በቀጥታ ሽርክ ውስጥ አልገቡም ነበር። ነገር ግን መልካም የሆኑ አምስት ሰዎችን በምስል እንዲቀርጹ ነበር ለመጀመሪያ ሼጣን የመከራቸው ይህን አደረጉ። ከዛ ይህኛው ትውልድ ሲያበቃ እነኚህ የተቀረጹትን እኮ ከእናንተ በፊት የነበሩት ትውልዶች እያመለኩ ወደ አላህ ይቀረቡ ነበር አላቸው። ስለዚህ ሽርክ፣ እንዲያውም እንዲያው ወደዚህ ምድር የመጣበት ታሪክ ሲጠና የሚያያዘው ከሳሊሖች ጋር ነው። የሽርክ መግቢያ በርም ይህ ነው። እነሱን አስመልክተው አላህ ከሰጣቸው ደረጃ በላይ ከፍ አድርጎ ከሰውነት ወደ አምላክነት ማሸጋገር ነው። ቁም ነገሩ ቃሉ አይደለም። አምላክ ብሎ ሰየማቸው አልሰየማቸው ሌላ ርዕስ ነው። ግን አምልኮ ለእነሱ ካዋለ ይህ ትልቅ ችግር ይፈጠራል። ስለዚህ ይህ ከኢስላም ጋር የታወቀ ታሪክ ነው። ረሱ ስ ላ ለ ሰለም ይሁን ሌሎች ነቢያት ከህዝቦቻቸው ጋር ጠብ ውስጥ የገቡበት ዋነኛ ምክንያት መልክተኛው በተለያዩ ጦርነቶች ላይ ከእነ አቡ ለሀብ እና ከሌሎች ከአቡጃህል እና ከሌሎች ጋር ጦር ሰብቀው የተጋጠሙበት ዋነኛ ርዕስ ይህ ነው። ይህ የታወቀ ማንም ሊጠራጠርበት የማይችል ጉዳይ ሆኖ ሳለ አንዳንድ አጥማሚዎች ችግር የለውም አንዳንድ ሐዲቶች ላይ ኮ ከአላህ ውጭ ሌሎችን መለመን እንደሚቻል የሚያረጋግጥ መረጃ አለ ይለሃል። ስለዚህ ሐዲት አንተ ምንም የማታውቅ ብትሆን ጥርጣሬ ሊገባህ ይገባልን። ስለ ሐዲሱ ዝርዝር ሁኔታ ስለ ሰነዱም ይሁን ስለ መትኑ መልስ መስጠት አትችል ይሆን ግድ የለም። ሁሉም ሰው በአንድ ግዜ ስለ ውሸት ምንነት በዝርዝር ሁኔታ ላያውቅ ይችላል። ግን በጥቅሉ ካወቅ ነው የኢስላም መርሆና መገለጫ ጋር የሚጋጭ ነጥብ እስከሆነ ድረስ እውነት ላይሆን እንደሚችል በእርግጠኝነት ማመን አለብ። መልስ እንዴት ነው የምንሰጥ፣ ሌላ ርዕስ ነው። እኛ መልስ ባንሰጥ መልስ የሚሰጥ ሰው ወይም የሚችል ሰው አለ፣ ተሰጥቶም አልቋል። ድሮው ነው፣ አዲስ ነገር አይመጣ ስለዚህ በየትኛውም አጋጣሚ ረሱል ሰለላሁ አለይሂ ወሰለም አንድን ሰው በሌለበት ወይም የሞተን ሙታን በሌሉበት መጥራት ይቻላል ብለው ተናግረዋል ወይም ይህን የሚጠቁም ነገር አስተምረዋል ብለው ቢናገር ይህ ሐዲስ ውሸት እንደሆነ ማጣራት አያስፈልግም። በቀላሉ ታውቃል። ከኢስላም ዋነኛ ህልውና ጋር የሚጋጭ አስተምሮት ስለሆነ ማለት እንዴት እንዲህ ይላሉ? ለምን ይህ ሐዲስ ውሸት ሆነ? እሱን በዝርዝር ሁኔታ አንድ አዋቂ ሰው ሊያስረዳ ይችላል። ለምን እነዚህ ምናቸው አንዳንድ ጊዜ አንዳንድ አንጃዎች በአሁኑ ሰዓት ለምሳሌ እንደ አሕባሽ እንደሚባሉት ቡድኖች ሰዎችን ከተውሂድ ብርሃን ወደ ሽርክ ጨለማ ለማምጣት ጥረት ያደርጋሉ። ይህን ሲያደርጉ ደግሞ የተለያዩ ማምታቻዎችን ይጠቀማሉ። ግን እነዚህ ማምታቻዎች ለማያቅ ሰው እንኳን ማምታቻ ሆነው ሊቀርቡ አይገባም ነው አባባሌ።

ይህ ነው የፍትህ መገለጫ፣ አላህን ብቻ ማምለክ የእስላምም ዋነኛ ነጸብራቅ። ይህም እኛ ከሌሎች እምነቶች የምንይበት ዋነኛ ርዕስ ምንድን ነው? ከአላህ ውጭ ሌላን አናመልክም ነው። ወደ እኛ የተላከው ታላቁ ነቢይም ቢሆን ከረሱል ሰለላሁ ዓለይሂ ወሰለም የበለጠ ማን ታላቅ ሰዋል? ለእሳቸውም ቅጣት ታህል ዒባዳ አይገባም። መልክተኛው ዓለይሂ ሰላቱ ወሰላም በቃል ደረጃ እንኳን እሳቸውን ከአላህ ጋር አንድ አድርጎ በአንድ አገባብ ውስጥ ጠቅሶ በዚህ መልኩ መናገርን